ሰላም ሰላም ውድ ኢትዮጵያን እንደዚሁም ኤርትራውያን እንዴት ናችሁ? ደህና ናችሁ? አላህ እግዚአብሔር ይመስገን። ዛሬ በአንድ ቪዲዮ ከእጅ ይዤላችኋለሁ። እሱም ምን መሰላችሁ? ዛሬ ይጠቅማችኋል ያልኩትን ቪዲዮ ልነግራችሁ ነው። በተለይ ከስደት ሳይት ምንም ይላል ነው። በተለይ ከስደት ተሰዳችሁ ተፈታች፣ ከዚህ በፊት ልምድ ያላችሁ ሰዎች፣ ዳግም ወደ ስደት የምትመለሱ ሰዎች ለእናንተ የሚጠቅም መረጃ ነው የምሰጣችሁ በፊት በፊት አረብ ሀገር ስንሰደድ ወይም ደግሞ ስራ ለመቀጠር ስንፈልግ ጽዳት ምናምን ከቻላችሁ ኖርማን ነገር ነበር፣ ግን አሁን ላይ እንደዛ አይደለም። ስለዚህ መሰደድ የምትፈልጉ ሰዎች አሁን ለእናንተ የሚጠቅማችሁ መረጃ ነው የምነግራችሁ። በደንብ አድርጋችሁ የሚል ቪዲዮ ከሰማችሁ ይጠቅማችሁ፣ ይጠቅማችሁ። ምንድን ነው አረቦች አሁን ላይ የሚፈልጉት ምግብ የሚችል ነው? አብዛኛው አረቦች መቶ በመቶ ምግብ የሚችል ሰው ነው። የምፈልገው ይላሉ እና ከእርሱ በቻላችሁት መጠን ማድረግ ያለባችሁ ነገር ምንድነው ዩቱብ እየገባችሁ ማየት ነው። ዩቱብ እየገባችሁ በደንብ ማለት ነው። መቼም በአሁኑ ሰዓት መሰደድ ማያስብ ሰው የለም። በተለይ ቋንቋ የሚችል ሰው ምናምን ሰው ለልፋት ለልፋት ሀገሬ ሳይሆን ሰው ሀገሬ ልሰደድ ይባላል። በእርግጥ ያው ሀገር ይሻላል፣ ግን አሁን ላይ እኔ አረብ ቤት አልገባውም እየሰራው ማለት ነገር ግን ያለው ነገር ዱባይ ላይ ብዙ ሰው ለመጥቀስ ሰው ሲፈልግ ያሉ ነገር ማለት ነው። ለእናንተ ማሳወቃችሁ እና በተረፈ ዩቱብ ላይ እየገባችሁ መሰደድ ካሰባችሁ ዩቱብ ላይ እየገባችሁ ሰርች አድርጋችሁ መጅሁት፣ በሪያኒ ምናምን፣ አሳ ምናምን በሙሉ የምትፈልጉት ነገር እየገባችሁ ቪዲዮ በደንብ አይታችሁ ስራቸው ቀላል ስለሆነ ዩቱብ ላይ ካያችሁ ይገባችኋል ብዬ ስለማስብ ስለዚህ ገብታችሁ ያው ማለት ነው ዩቱብን በደንብ አድርጋችሁኝ። ለምን ጽዳት ጽዳት ብዙ ጊዜ አዲስ ሰው ሲሆን መሰለኝ ጽዳት ላይ ፎከስ የሚያደርጉት። ከዛ ውጭ ግን ልምድ ያለው ቋንቋ የሚችል ሰው ግን ምግብ እንዲሰራላቸው ስለሚፈልጉ ማለት ነው። አሁን ላይ እንደዛ ብታደርጉ ይጠቅማቸዋል ብዬ ስላሰብኩኝ ነው። ምንም ጊዜ የምለቃቸው ቪዲዮዎች ለእናንተ ጠቃሚ ነው ብዬ ስለማስብ ዛሬም ይጠቅማቸዋል ያልኩትን ነው ያቀረብኩላቸው እና ደግሞ ያው ምርጥ ጓደኛ ለ ምርጥ ጓደኛ ያለ ትየው እሷንም እሷንም ይሄው ይዤ መጥቼላችኋለሁ ማለት ነው። እና በተረፈ ሲሪየስ የሆነ ነገር የማወራችሁ መሰደድ ላሰባችሁ ኢትዮጵያ ውስጥ ላላችሁ፣ ወይም ሌላ ሀገር ሆናችሁ ይሄንን ቪዲዮ ለምትመለከቱ በሙሉ ለእናንተ ስለሚጠቅማችሁ በደንብ አርጋችሁ ማለት ነው ሲቲ እየገባችሁ ሰርች እያረጋችሁ እየጻፋችሁ አሁን ላይ በአማርኛም በምንም ኖርማል ነው ችግር የለውም ትልይላችኋል ማለት ነው፣ ያወጣላችኋል። ስለዚህ በምትፈልጉት ቋንቋ አውጥታችሁ ለማየት ትችላላችሁ። ለእናንተ ይጠቅማል ብዬ ስላሳስብኝ ነው። እና በተረፈ ደህና ሁኑልኝ። ሰብስክራይብ ሰብክራይብ ሰብስክራይብ መልሳለሁ። ሁሌ አልጨጣጨቅ ይበቃላችሁ፣ ግን ሰብክራይብ አድርጉኝ ለእናታችሁ። ሰዓት አልሞላም ስላላይ ደግሞ ቪዲዮ የሰላችሁ መጠን አስር አስር ደቂቃ አጫውቱልኝ በፈቃደኝነት በታማኝነት እኔም ደግሞ ቦታውን እከፍላለሁ ሰብስክራይብም አድርጉኝ ይህንን ቪዲዮ ስታየው በፍጹም እንዳታርፍ ከዛ ደግሞ ኮሜንት ላይ መልሺ ብላችሁ ጻፉልኝ በአግባቡ መልሳለሁ በተረፈ ወዳችኋለሁ ባባይ